ያንኑ ብር ነው ያ ማለት ያለብኝ? አዎ ያን ነው። እሺ ሶስተኛ ጥያቄ አባቴ ሰላት አይሰግድም፣ እህቶቼ ሁሉም አግብተዋል፣ ግን ኒካ ያሰራቸው አባቴ ነው። ኒካ አይሆኑ ማለት ነው? ሰው ኒካ ሰላት የማይሰግድ ሰው ኒካ ማሰራ አይችልም። ስለዚህ ኒካ ነው መደገም አለበት፣ የሁሉም መታደስ አለበት ማለት ነው። አንደኛ ጥያቄ ደግሞ አባቴ ጫት ይቅማል ማለት ነው። ጫት ሀራም ነው ስለው መስጊድ ይቅማሉ ይዛኛ ሰፈር ከታ መጣሽ ሆነው ስለኝ እዛ መስጊድ ሁሉም ቃልቻችው ይቅማሉ እንዴት ሀራም እንዲሆን ይችላል አያውቅም ማለት ለአቅም እንዴት ሀራም ነው አትቃም ነው ሲባል፣ ሰምቻለሁኝ ምናምን ስለው ከዛ አንቺ ኬት አንቺ አትሰምሽም አንቺ አታይሽም፣ የሚያውቁት ሀራም አይደለም ሀራም አይደለም እያለኝ ነው። እንዴት ሀራም ከዛ አሁን የሚቀማል እንዴት ላስረዳግ፣ በቁርአንም ሆነ በሀዲስ ላይ ማንኛውም ናን ነገር

ወሬኩም ሰላም ወራህመቱ ማሻ አላህ። ደስ አላ ይጀምርልህ። ጥያቄ ነበረኝ ስለ ሰኞ ጾም፣ ስለ ጾም። እሺ እና ካለፈው ሰኞ ለአጋጣሚ እሁድ ቀን ሰኞ መስሎኝ እሁድ ቀን ጾሜ ትዝ ስለው ግን ወይም ሰው ስጠይቅ ዛሬ ሰኞ ነው ምናምን ብለው እንትናሉኝ። በሰኞ ቀን አፍጥሬ እንትን ብዬ ነበር። እንዴት ሰኞ ሳጾ ምናምን ብለው እንትናሉኝ እና በመርሳት ነው። እንዴት ይታያል? እሷ አብራራልኝ እስኪ። ሰኞ አልጾምኩም፣ ሰኞ አልጾምኩም። ለአጋጣሚ ስጠይቅ ምናምን ዛሬ ሰኞ ነው ምናምን አለ። ካለፈው ነው አሁንም አይደለም ያለፈው ማለት ነው። እና እንዴት ማድረግ አለብኝ? እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም እነመል አዕማሉ ቢኒያት፣ ስራ ተቀባይነት የሚኖረው ወይንም ትክክል ሊሆን የሚችለው በድያ ሲሰራ ጊዜ ነው ብለዋል። ሰው ደግሞ የነየተውን ያገኛል ብለው ተናግረዋል። ያ የጾምከው የረጠምከው ወርቃ ይሆነ። በቀጣዩ ቀን ደግሞ ሰኞ ጾም ከሆነ አማራ አልጾም ለምን አልጾም ብለህ አትከታበት ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሀዲስ ላይ ተናግረዋል።

ተጠባቆ የሰማቸው እና ይህንን የጾመ ትልቅ ምንዳ ያገኛል ከአላህ ዘንድ። ከሆነ ውድቅ አይሆንም፣ እንድጾም ይያዝልሃል። እሺ ሰላም።

ቤቱ እነሱ እንትን የሚሉበት ማለት ሻዎቹ የሚጨፍሩበት ብቻ እንትን የሆነ መሀረግ ነው እንትን የሚባል ነው መሰለህ። አሁን ላይ እና አስራ ምናምን ቀን ድረስ ነው ትቀመጥልኝ ያለችው። ያው እሷ ደግሞ እዛ ቤት ውስጥ መስገድም መብላትም አልቻልኩም፣ አንችነች ተጠያቂ ቷ አለችኝ። እዛ ቤት መስገድ አልችልም ላ መስገድ አለበት ሱራት እንዳተኳ ቤቱ የሻአ ነው አ መብላትም አልችልም። ተውጭ እያስመጣ ሆነው ተጠያቂቱ አንችነሽ አለችኝ።

አዛ ደግሞ ለእኔ የምሳ ሁሌም ሴትዮዋ አዛ እየዋለኝ ለእኔ ምሳዬን እዛ ስለማልሳ ትመጣለ። ማለት መምናት ይችላል ነው ምሳ የምታመጣልሽ ለሁሰይን ተብሎ ዝም ብለው እዛ ከሚሰሩ ነገራቶች ነው፣ ከእነሱ ከሚሰሩት ትመጣለ። ምግብ ቤት ውስጥ ይሰራላቸዋል፣ ሁሌም ያመጣሉ። እራሳቸው የሚበሉት እዛ የመጣው ሰው ብቻ ነው የሚበላው። ግን ማለት እዛ የመጡት የተሰበሰቡት ይበላሉ። ይዘው የሚሄዱ ይዘው ይሄድ ያሉ ግን ሁሌም የሚያመጣሉ እኮ የሚያመጡት ምግብ በቤት ዝም ብሎ ኖርማል የሚሰሩት ምግብ ነው፣ ወይንስ እዛ ለአምልኮ ብለው ሰርተው የሚወስዱት ነው? ወደ መስጂድ ወይንስ ከዛ ተሰርቶ የሚመጣ ነው? እንዴት ነው? አያ ገገ የሚመጣ ግን መስጂድ ውስጥ ሁሌ የሚመጣ እዛ እነሱ እንትን የሚሉበት ወላ